ሰላም ሰላም፣ እንኳን እደህና መጣችሁ። አህለን ወሳህለን። ሰብስክራይብ ላይክና ሼር አድርጋችሁ ትለቁ። አሁን ወደ ትምህርታችን። አንድ ሰው ስለ ሽቶ ጠይቋል። ሽቶስ ብሏል። ሽቶ ዓጥር ይባላል። ዓጥር ለምሳሌ አንድ ሰው ሽቶ ተቀባ ለማለት እትዓጠርት ይላል። እትዓጠርት ሽቶ ተቀባች እትዓጠረት

አዓጥሪክ ሽቶ ለቀባሽ ወንድ ሲሆን ተዓል አዓጥረክ እንላለን። ብዙ ሰዎች ሲሆኑ ተዓሉ አዓጥርኩም እንላቸዋለን። ተዓል ማለት ና ማለት ነው። ተዓሉ ማለት ኑ ማለት ነው። ቀጣዩ ጥያቄ፣ ሌላ ቤት የመስራት ግዴታ የለብኝም፣ አታስገድጂኝ፣ አላህን ፍሪ ማለት ንገሪኝ ይላል ትንሽ ቀየር አድርገዋለሁ። ትንሽ ይ አነ ጂት አሻን አሽተገል ዕንዲክ በስ አነ ት አሻን አሽተገል ዕንዲክ በስ እኔ የመጣሁት አንቺጋ ብቻ እንድሰራ ነው ማለት ነው። አና እኔ ጂት መጣ ወይም የመጣሁት አሻን አሽተገል እንድሰራ ዕንዲክ አንቺጋ

ኢጃዛ ኢጃዛ የእረፍት ጊዜ ነው። ኢጃዛ ሰነውያ ኢጃዛ ሰነውያ አመታዊ እረፍት ማለት ነው። ኢጃዛ መረያ ኢጃዛ መረያ የህመም እረፍት ማለት ነው። አንድ ሰው ሲታመም የሚወስደው እረፍት ኢጃዛ መረያ ይባላል። ኢጃዛ እስቡያ ኢጃዛ እስቡያ ሳምንታዊ እረፍት ነው። ኢጃዘት ዒድ ኢጃዘት ዒድ የዒድ እረፍት ወይም የአመት በዓል እረፍት ማለት ነው። አብቃ ኢጃዘት እስቡዕ አብቃ ኢጃዘት እስቡዕ የአንድ ሳምንት እረፍት እፈልጋለሁ ማለት ነው። አበቃ እፈልጋለሁ፣ ኤጃዘት እረፍት ጊዜ፣ እስቡዕ ሳምንት አና አኸት እጃዛ ሰነዊያ አነ አኸት እጃዛ ሰነዊያ። እኔ የአመት እረፍት ወሰድኩ ወይም ወስጃለሁ ማለት ነው። አነ እኔ፣ አኸት ወሰድኩ ወይም ወስጃለሁ። እጃዛ እንዳልኩት የእረፍት ጊዜ ነው። ሰነዊያ፣ አመታዊ፣ በየአመቱ የሚደረግ ነገር ሰነዊ ወይም ሰነዊያ ይባላል።

ሸህር ወር ሊሙደት ሸህር ላንድ ወር ኢጃዘቲ ትብዳ ዮም አሰብት፣ ኢጃዘቲ ትብዳእ ዮም አሰብት፣ የእረፍት ጊዜ ቅዳሜ ዕለት ይጀምራል ማለት ነው። ኢጃዘቲ የእረፍት ጊዜ፣ ትብዳእ ይጀምራል፣ ዮም እለት ወይም ቀን ማለት ነው። አሰብት ወይም ሰብት ቅዳሜ ነው። ዮመ ሰብት ቅዳሜ ዕለት ቅዳሜ ቀን። ኢጃዘቲ ትብዳ ዮም ብለን የፈለግነውን ቃል እየመረጠን ማስገባት እንችላለን። ዮም ማለት እለት ወይም ቀን ማለት ነው። ዮመ ሰብት ቅዳሜ ቀን ቅዳሜ ዕለት። ዮም አልአሐድ ዮም አልአሐድ እሁድ ቀን።

አል አል ኸሚስ ሐሙስ ቀን ሐሙስ ሐሙስ እለት ዮም አል ጁምዓ ዮም አል ጁምዓ አርብ ቀን አርብ እለት። በሳምንት ውስጥ ያሉ ቀኖች ምን ተብለው ይጠራሉ? አልአሐድ እሁድ፣ አሰብት ቅዳሜ፣ አል እትኔን ሰኞ፣ አቱለታ ማክሰኞ

ይልሉ ብዙ ሰዎች ከሆኑ ማዕዙሚን ይላሉ። ዐንድ ጋ ማለት ነው። ሳሒባቲ የሴት ጓደኞቼ። የወንድ ጓደኞች ከሆኑ አስሓቢ እንላለን። እንድ ሳሒባቲ ማለት የሴት ጓደኞቼ ጋ ማለት ነው። ዐንድ አስሓቢ ማለት የወንድ ጓደኞቼ ጋ ማለት ነው። ዮም፣ ቀን፣ እለት ማለት ነው። ቀደም ብዬ እንደጠቀስኩት አሰብት ወይም ሰብት ቅዳሜ ማለት ነው። የወመ ሰብት ማለት ቅዳሜ ዕለት፣ ቅዳሜ ቀን ማለት ነው። ወራቶች በአረብኛ ምን ተብሎ ይጠራሉ? አንደኛው ወር ጃንዋሪ የናየር ይባላል። የናየር። ሁለተኛው ወር ፌብሩዋሪ ፈብራየር ፈብራየር? ሶስተኛ ወር ማርች፣ ማርስ ማርስ። አራተኛ ወር ኤፕሪል፣ ኢብሪል ኢብሪል። አምስተኛ ወር ሜይ፣ ማዩ ማዩ። ስድስተኛ ወር ጁን፣ ዩኒ ዩኒ። ሰባተኛ ወር ጁላይ፣ ዩሊዩ ዩሊዩ። ስምንተኛው ወር ኦገስት ኦገስቶስ ኦገስቶስ። ዘጠነኛ ወር ሰፕተምበር ሲፕቴምበር ሲፕቴምበር። አስረኛ ወር ኦክቶበር ኦክቶበር። አስራ አንደኛ ወር ኖቬምበር ኖቨምበር ኖቨምበር። በአረብኛ ፊደላት ውስጥ ቨ የሚለው ፊደል የለም። ስለዚህ ቨ የሚለው ፊደል ያለባቸው ቃላቶች በጠቅላላ ፈ በሚለው ፊደል ይተካሉ ማለት ነው። የመጨረሻው እና አስራ ሁለተኛው ወር ዲሰምበር ዲሰምበር ይባላል። አረብኛም እንዳያችሁት አንዳንዶቹ ወራቶች አጠራራቸው ከእንግሊዘኛው ብዙም አይለይም። ስለዚህ ይህንን ማጥናት ቀላል ይሆናላችኋል ለማለት ነው። ትንሽ ምሳሌዎች ልስራላችሁ።

ስራዬ የኔ ስራ አመል ስራ ነው። አቅድ አመሌ ስንል የስራዬ ውል ማለታችን ነው። ይንተሂ፣ ያበቃል ያልቃል። ፊ ላይ የናየር ጃንዋሪ ነው። ቀደም ብሎ እንዳየ ነው። ፊ የናየር ስንል ደግሞ ጃንዋሪ ላይ ወይም በጃንዋሪ ማለታችን ነው። ጃንዋሪ የአመቱ አንደኛው ወር ነው።

ኦስቶስ ኦገስት ስምንተኛው ወር ፊ ሻህር ኦግስት ኦገስት ላይ ማለት ነው። ስምንተኛው ወር ላይ ሃር ሞቃት፣ ትኩስ ሃር ማለት በጣም የሚሞቅ ማለት ነው። ጅደን በጣም ሃር ጅደን ስንል ደግሞ በጣም ሞቃት፣ በጣም የሚሞቅ በጣም ትኩስ ማለታችን ነው።

ዲሰምበር ላይ ማለት ነው። ዲሰምበር አስራ ሁለተኛ ወር ነው። አልጀው አየሩ የአየሩ ሁኔታ ቢኩን ቢኩን ማለት ይሆናል ማለት ነው። ባርድ ቀዝቃዛ፣ ብርድ፣ ጅድን በጣም ባርድ ጅድን በጣም ብርድ፣ በጣም ቀዝቃዛ መቶ አርባ እንደ ኦሮፓ አቆጣጠር የጀርመን ንጉስ አንድ ቤተ መንግስት በቁጥጥሩ ስር አዋለ። ጦርነት ነበረና ተዋግቶ በቃ ሲያሸንፉ ያ ቤተ መንግስት በሱ ቁጥጥር ስር ዋለ። እዛ ቤተ መንግስት ውስጥ የነበሩትን ሴቶች እንዲህ አላቸው፣ የውላቸው። በጀርባችሁ ልትሸከሙት የምትችሉትን ነገር ሁሉ መውሰድ ትችላላችሁ፣ ነፃ ናቸው፣ ሂዱ አላቸው። ሴቶቹ በፍጥነት ቤተ መንግስት ውስጥ ተደብቀው የነበሩ ባሎቻቸውን በጀርባቸው አዝለው ሰተት ብለው ወጡ። እስኪ ታሰባችሁ፣ እያንዳንዷ ሴት በጀርባዋ ላይ ባሏን ተሸክማ ስትወጣ ማለት ነው። ንጉሶ ይህንን ሳይ በጣም እንትን አለው፣ ግር አለው። እንዴ ምንድነው የሚደርሰው? ግን ቃሉ ማጠፍ አይችልም። እሱ ያላቸው ምንድነው? እሱ በጀርባቸው ለተሸከሙት የምትችሉትን ነገር ሁሉ መውሰድ ትችላላቸው ያለው። ይሄ ይሄ ብሎ በዝርዝር ስላነገራቸው ያው ንጉስ ነው እና ቃሉን አጥፎ እንዳይወቀስ ብሎ እንዲያልፉ ፈቀደላቸው። በዚህ አይነት እነዛ ብልህ ሴቶች፣ እነዛ ታማኝ ሚስቶች ባሎቻቸውን ከሞት ለማትረፍ ሻሉ። ባሎቻቸው ቢሆኑ ኖሮስ እንደዚህ ያደርጉ ነበር? አያደርጉም እንዳትሉ፣ በጣም ጥሩ ብዙ ባሎች አሉ። ብዙ ዊንስተን ቸርችልን ታውቁታላችሁ? ቸርችል ጎዳና ሲባል ሰምታችሁ ውስጥ ታውቃላችሁ። አዲስ አበባ ውስጥ ነው፣ በሱ ስም ተጠርቶ ነው። ኦኬ ጎዳና ማለት ነው። ይህ ሰው በሁለተኛው የዓለም ጦርነት ጊዜ የእንግሊዝ ጠቅላይ ሚኒስትር የነበረ ሰውዬ ነው። አንድ ቀን ከሚስቱ ጋር እንግሊዝ ሀገር ውስጥ መንገድ ላይ የተንሸራሸሩ ይሁን እየሄዱ ይሁን እንጃ፣ ያም ሆነ መንገድ ላይ እየሄዱ ሳሉ ሚስቱ አንድ መንገድ ጠራቂ አየች እና ልታነጋግረው ሄደች። ብዙ ስታወራ ቆየች እና ተመልሳ ስትመጣ፣ እንዴ ምንድን ነው የሁሉ ወሬ ለመሆኑ ማነው ብሎ ጠይቃት ባሏ አይ የድሮ ፍቅረኛ ነው አለችው። አሀ አለ ቸርችል፣ እና እኔን ባታገኝ ኖሮ ዛሬ የመንገድ ጠራጊ ሚስት ትሁኝ ነበራ አላት። እሷም ፈጠን ብላ አይ እሱ ጠቅላይ ሚኒስትር ይሆን ነበር ብላ መለሰችለት።